አሰላሙ አሌይኩም ወራህማቱላይ ወበረካቱ፣ የተከበራችሁ ይህም መረጃ የምትከታተሉ በያላችሁበት ሰላማችሁ ይብዛ። ወንድማችሁ ዲንዋሌኝ እንግዲህ አሁን የሚገኘው ጅንካ ከተማ ውስጥ ነው። ጅንካ ከተማ ውስጥ ደግሞ በዩኒቨርሲቲው አካባቢ አንድ መስጅድ ጀምረን እንደነበረ የምታስታውሱት ነው። እዚህ ከኋላዬ የምትመለከቱት በሶስት መቶ ካሬ ሜትር ላይ ያረፈ የሴቶችም የወንዶችም መስገጃ ያለው ውብ መስጅድ ተጠናቋል። እንግዲህ የሚቀረን ነገር የምንጣፍ ጉዳይ ነው የሚሆነው። ይህ መስጅድ እንደምታስታውሱት አንድ አባት እዚህ አካባቢ ያላቸውን የእርሻ ቦታ እርሻውን እንደምትመለከቱት አሳያቸዋለሁ። ሰፊ የሆነ እርሻ ቦታ ነበራቸው። ይህንን ቦታ እያረሱ እዚህ አካባቢ ያሉ የዩኒቨርሲቲ ተማሪዎች መስጅድ የሚሰግዱበት ቦታ አልነበራቸውም። ቸርቾች አሉ፣ የኦርቶዶክስም የፕሮቴስታንትም ቀድሞ የተሰሩ ቸርቾች አሉ። ነገር ግን ሙስሊሞቹ ደግሞ መስጅድ ስለሌላቸው ወይ ከተማ ርቀው መሄድ መቻል አለባቸው ወይ ደግሞ እዛው ዶርማቸው ውስጥ አንዳንድ ጊዜ ደግሞ ሰላት መስገድ ምናምን፣ ይሄ ታሉታላችሁ ያልተስተካከለበት ነገር አለው። ውጭ ወጣችሁ ስገዱ የሚባሉበት ጊዜ ቢኖሩ እንደዚህ የወጡ የሚሰጉበት ሁኔታ ነበረ። ይህን የሰሙ አባት እኔ የማርሰው ቦታ እያለኝ እንዴት ልጆቼ መስጊድ ያጣሉ ሲሉ ከአንድ ሺ ካሬ ሜትር በላይ ከዚህ ከካሜራ ጀርባ ቦታ አለው ኦልሞስት ወደ አምስት ሜትር የሚሆን ከዛ እንደገና ደግሞ እዚጋ ጥግ ድረስ የምትመለከቱት አጥር ያቆመበት አለ በዚህ በኩልም እንደዚሁ በጣም ሰፊ አድርገው ቦታ ሰጡ ማለት ነው ይህን ቦታ ከሰጡ በኋላ ግን ተማሪዎች በሚችሉት አቅም ጀመሩት መስጊዱን ሲጀምሩት ሶስት መቶ ካሬ ነው ያደርጉት ለሴቶችም ለወንዶችም እንዲበቃ ለዛ ብቻ ሳይሆን መምህራንም አሉ የአካባቢው ነዋሪዎችም እንዲጠቀሙበት የማያዳግም ስራ እንስራ ሲሉ ይህንን አድርገው ከአቅማቸው በላይ ሆኖ ከዛ ኸይር ፈላጊ ገብቶ ደግሞ ሌላውን የፊኒሽንግ ስራዎችን ስንሰራ መቆየታችን ይታወሳል እንደምትመለከቱት ጋሽ ድባለ የ አባባ ልጅም ይሄ መሬቱን የሰጡን ልጃቸውም አብሮ ተሳትፈው በጥሩ ሁኔታ በአማረ መልኩ እጅግ በጣም ጥርት ባለ ስራ አጠናቀውታል። እያንዳንዷን ነገር በስልክም ቦታውም ድረስ እየመጣው ስከታተል ነበረ። የባከነች ስባሪ ሳንቲም ሳትኖር እንደምትመለከቱት እንዲህ ውብ ሆኖ ተጠናቋል። የውጭ ቀለም ተሰርቷል። ኮርኒስ ቀርቶ ነበር፣ ኮርኒሱ ተሰርቷል። ኮርኒሱ በብድር የተሰራ ነው። እንደዚሁም ደግሞ ብረቶች ነበሩ። ይሄ ኮለን እንዲሆን ማለት ነው። እንጨት የነበረው የጅብሰም ኮርኒስ ስናደርግ አይችልም ተብሎ ስለታሰበ ብረቱ እንደዚሁ ተገዝቶ በብድር መጥቶ ተገጥሞለታል። አሁን ስለ እሱ አይደለም የምናውራው። የውስጡ ቀለም ይቀራል። እሱን ምንተውና ምንጣፍ ግን በጣም አስፈላጊ ነው እና ምንጣፍ ከሌለው መስጅዱን ሰርተን እንግዲህ ልንጠብቅ ነው ማለት ነው፣ ወይ ደግሞ ሰዎች ወረቀት፣ ካርቶን ምናምን ይዘው መጥተው ገብተው ሊሰግዱ ነው ማለት ነው። ያ እንዳይሆን ዘላቂ ስለሆነ በአንድ ካሬ ሁለት ሺህ ሁለት መቶ ብር ነው። ምንጣፉን ተረባርበን ብንገዛ፣ አንድ ሰው አንድ ካሬ ቢገዛ ሶስት ሰዎችን ያሰግድበታል። አንድ ሰው አንድ ካሬ ቢገዛ፣ አንድ ካሬ ሶስት ሰው ተጠጋግቶ ይሰግድበታል። አምስት ወቅት ሰላት ሶስት ሰዎች የሚሰግዱበትን ምንጣፍ ለመግዛት 2200 ብር ብቻ በቂ ነው። ሁለት ካሬ ቢገዛ ስድስት ሰዎች አምስት ወቅት ሰላት ሱናውንም ሳንጨምር በጣም በርካታ አጅሮችን የሚያገኝበት ማለት ነው። ያ ደግሞ 2400 ነው። ነገር ግን አስር ካሬ ይገዛለሁ ቢል 22000 ሰው 22000 ብር ያስፈልጋል። ሰላሳ ሰዎችን ማሰገድ ይችላል። ለሴቱም ለወንዱም አድርገን የምንሰራው ምንጣፍ ስናስብ፣ ለዚህኛው መስጅድ ብቻ ሳይሆን ከዚህ ቀደም የጀመርነው ዘመቻ አለ። በየመሃሉ ሌሎች ፕሮጀክቶችን እየጀመርን ስለነበረ ቆም ሄድ እያደረግን እየሰራን ያለ ነው። ወደ አስር መስጅዶች በመላው የሀገሪቷ ክልሎች ባሉ መስጅዶች ለማድረስ ፍላጎት አለን፣ እየሰራንም ነው። አሁን ቅድሚያ የምንፈልገው የተጠናቀቁ ሁለት መስጅዶች አሉን። አንደኛው ጎንደር ቤታቸውንና መኪናቸውን ሸጠው አንድ አባት መስጅድ ሰርቶ አሳየቻችኋለሁ። መስጅዱ እየተጠናቀነው ነው። ሰባት መቶ ምናምን አካባቢ ካሬ ይፈልጋል። ሁለተኛው ይሄ ሶስት መቶ ካሬ የሚፈልገው ያተጠናቀቁ ናቸው። ለሁለቱ ምንጣፉን ብናስገባ ሁለቱን በቀጥታ ወደ የሰላት እና የመስጅድ አገልግሎት መስጠት እንዲጀምሩ ማድረግ ይቻላል። ስለዚህ ኦልሞስት አንድ ሺ አንድ መቶ ካሬ አካባቢ በቅድሚያ በአስቸኳይ እንፈልጋለን። አንድ ካሬ ሁለት ሺ ሁለት መቶ ብር፣ ሁለት ካሬ ሁለት ሺ አራት መቶ ብር፣ አስር ካሬ ሀያ ሁለት ሺ ብር የምትችሉ በአቅማችሁ እንድታደርጉት ከወዲሁ ጥሪያችንን ማስተላለፍ እንወዳለን። የተወደዳችሁ ወንድምና እህቶች፣ እዚህ ቦታ ላይ እዚህ መስጅድ ላይ አሻራችሁ እንዲኖር ያደረጋችሁ በሙሉ አላህ ከሪዛችሁን ይክፈላችሁ። አላህ ምንዳችሁን ከፍ አድርጎ ይስጣችሁ። አንድ እህታችን በተለይ መጨረሻ አካባቢ ሲሚንቶ ግርፍ ይደረግ ያለችን፣ የምትመለከቱት መስጊድ የነበረው በጭቃ የነበረ ነው ከዚህ ወደዚህ እንዲለወጥ ያደረገችልን ግርፉን ያሰራችልን በእናትና በአባቷ ስም ነው። አላህ አጅሩን ለምትወዳቸው ወላጆቿ እንዲያደርሱላት አድርጉ። ሌሎቻችሁም እንደዚሁ የተለያዩ ንያ ያደረጋችሁ ገቢ ያደረጋችሁና እንዲሰራ ያደረጋችሁ እህት ወንድሞች፣ አላህ ገሬዛችሁን ይክፈላችሁ። የመጨረሻው ስራችን ለዚህ መስጊድ የሚሆነው ምንጣፍ ነው። ምንጣፉን በአስቸኳይ ሰርተን ለወንድም እህቶቻችን ደግሞ መስጊዱ እንዲከፈት እናድርግ። ኑ በሚያልቀው ገንዘባችን የማያልቅ አኸራችንን እንሸምት። በጎነት ተግባር ይሻል። ኸይር ፈላጊ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።